ጥበበኛውም አባት ለልጁ እንደዚህ ሲል ይመልሳል። ችግር የሌለ ሰው በዚህ ምድር ላይ የለም፣ ሁሉም ሰው ችግር አለው። ከችግር የራቀ ከችግር ያመለጠ አንድም ሰው የለም። ስለዚህ ችግር ውስጥ በገባችሁ ጊዜ፣ ችግር በደረሳችሁ ጊዜ፣ እናንተ ብቻ ችግር ውስጥ ያላችሁ መስሏችሁ ራሳችሁን እንዳትጠሉ። ይሄ ታሪክ እናንተን ይጠቅማቸዋል። በአንድ ማህበረሰብ አንድ በጎ በማድረግ የሚታወቅ ወጣት አለ በእውቀት በቻለው ያግዛቸዋል በገንዘብ ያግዛቸዋል እዛ አካባቢ ላይ የሚገኙ አቅመ ደካማ ሰዎችን በቻለው ሁሉ ነገር ሲደግፋቸው ነበር ነገር ግን ከእለታት በአንድ ቀን ስለ ራሱ ከሰዎች ሲሰማ የሚጠሉ ሰዎች ማህበረሰቡ ውስጥ አሉ በጣም የሚንቁ ሰዎች አሉ ስሙን የሚያበላሹ ያልሆነውን እያወሩ የእሱን ስም ማንነቱን የሚያበላሹ ብዙ ሰዎች በዛ ማህበረሰብ ውስጥ ተከሰቱ ከዛም ውስጡ እጅግ ተማረረና የሚሆነውን አጣ እጅግ ሲጨነቅ ራሱን መጥላት ሲጀምር ወደ አንድ ሊቅ ወደ ሆነው መፍትሄ ይሰጣል ብሎ ወደሚያስበው ወደ አንድ መንደር ሽማግሌ ይሄዳል። ከሄደን በኋላ ይነግራል፣ አባቴ ሰዎች ይጠሉኛል ያለ ምክንያት መልካም ባደረግኩት ቁጥር ይህንን ስሜን ያጠፋሉ። ያገዝኳቸው ሰዎች ከኋላ ተነስቶ ስሜን ሲያበላሹና ሲነቅፉ ነው የማገኘው። ሰዎች ጋር ሄዶ ስለ እኔ ክፉ ነገር እያወሩ ያላደረግኩትን ፈጥሮ እያደረጉ እኔ ባገዝኩት በራሴ ፍላጎት በራሴ እውቀት ነፃ በደገፍኳቸው እንደዚህ ሲነቅፉና ስሜን ሲያበላሹ አግኝቻቸዋለሁ። ከዚህም የተነሳ ራሴን መውደድ አልቻል እጅግ ተቸግሬ ያለው እንዴት ከዚህ ችግር ውስጥ መውጣት ይችላለው ወይ ምን ማድረግ አለብኝ በማለት ይጠይቃል። እናንተ ብትሆኑ ምን ትመልሱ ይሆኑ አንዳንድ ጊዜ በህይወታችሁ ካያችሁ የረዳችሁ ሰዎች ያሳደጋችሁ ሰዎች ወይ እናንተ ምንም በባህዶ በበጎ ህልና ተነስታችሁ ሳፖርት በገንዘብ በሀሳብ በእውቀት ሊሆን ይችላል በሞራልም ሊሆን ይችላል የእናንተን ስም ተመልሶ ሲያጠፉ ወይ የእናንተ ላይ ሴራ ሲሰሩ እናንተን ባልሆነ ነገር ስማችሁን ሲያጠፉ ለነኝህ ሰዎች ምን አይነት ምላሹን የምትሰጡት ይህ ልቅ አባት አንድ ነገር ይወስናል ሁለት መፍትሄዎችን ለዚህ ችግር ማሳየት እንዳለበት ይወስንና ወጣቱን ትእዛዝ ይሰጣል። ባዶ ብርጭቆ ውስጥ ውሃ ሞልቶ በእስር የተቀመጠውን ጨው ጨምሮ እንዲጠጣ ካዘዘ በኋላ ወጣቱም የታዘዘውን ትእዛዝ ወስዶ ብርጭቆ ውስጥ የሞላውን ጨው ከከተተ በኋላ ይጠጣል። ልክ ከጠጣ በኋላ በነገራችን ላይ ጨው እቺ ቆመጠጥ ስለነበር አወጣ ሚዴት ል ከዛ አባ ምንድን ነው ያዘስከኝ? ይሄ እንዴት ስ መፍትሄ ሊሆን ይችላል? እንዴት ጨው የተጨመረበትን ውሃ ጠጣ ትለኛለህ በማለት ይመልሳል። ያ ሊቁ አባት ሳቀና ዳግም ወደ ወንዝ ዳርቻ ወሰደ። ሀይቁ ላይ ራሱን ተመሳሳይ ጨው ውሃ ላይ እንዲጨምርና ሀይቁ ላይ ከጨመረ በኋላ ከዛ ቀርቶ እንዲጣጣም ያዘዋል። ወጣቱን በእስር ያለውን ጨው ወደ ሀይቁ ይወስድና ይበትናል። እሚዴትሊ ብርጭቆን ወስዶ ከሀይቁ ይቀዳና ውሃውን መጠጣት ይጀምራል። ነገር ግን ውሃው ምንም ያልተበላሸ በጨውም ያልተበከለ ንጹህ ውሃ ነበረ። አያችሁ፣ በህይወታችሁ ውስጥ ሁሉም ሰው ላይ ችግር አለ። ችግር የሌለ ሰው የለም። በዚህ ምድር ውስጥ ችግር የሌለው ሰው ባዶ የሆነ አንድም ሰው የለም። ሁሉም ሰው በራሱ ደረጃ ራሱን በሚመጥን በራሱ መንገድ ችግር ውስጥ አለ። ነገር ግን ችግሩን ለመሸከምና ችግሩን የምንሸከምበት አቅማችን ምን ያህል ነው የሚለው ነው ትልቁ ጥያቄ። ኦኬ። ወጣቱ በብርጭቆ ውስጥ በተጨመረው ጨውን ስጠጣ ጨው ብርጭቆ ላይ ላለው ውሃ እጅግ ችግር ነበረ። ከውሃውም የሰፋ ችግር ነበረ፣ መጠጣት እስከማይችል ድረስ የበዛ ቆም ጣጣ ነበረ። ኦኬ። ወንዙ ላይ ግን ራሱን ጨውን ወስዶ ስጨምርስ ወንዙ እጅግ ሰፊ ስለነበረ፣ አድማሱ እጅግ ሰፊ ስለነበረ ምንም ነበረ እዛ ውስጥ የገባው ችግር። ችግር የለም አይባልም፣ ችግር አለ ነገር ግን እናንተ ከዛ ችግር በላይ ናችሁ ወይ ነው ጥያቄው። በዙሪያችሁ የገጠማችሁ ችግር አንዳንድ ሰው እንጂ የሚያደርገውን ችግር አንዳንድ ሰው ይሞታል። አንዳንድ ሰው ራሱን የሚያጠፋበት ችግር አንዳንድ ሰው እንደ ችግር አያይም። አንዳንድ ሰው ደግሞ የሚያልፍበት መከራ አንዳንዱ ሰው በህይወቱ አይቱ የማያቅ ይሆናል። ስለዚህ ሁልጊዜ እናንተ ጋር ችግር ሲደርስ ያ ችግር ሁሉም ሰው ጋር እንዳለ ማወቅ አለባቸው በዚህ ምድር ላይ ስኬታማም ቢሆን ስኬታማም ያልሆነ ሰው እጅግ ድንቅ ቦታ ላይ ያለም ሰው ተራም ቦታ ላይ የሚገኝ ሰው ከችግር የጸዳ የለም። የእያንዳንዱ ሰው ችግሩ ግን እንደየቦታው ቦታው የተለያየ መሆኑን ማስተዋል አለባቸው። ታዲያ ዛሬ ምንድነው ማውራት የምፈልገው? ከችግሩ የላቀ አድርጋችሁ ማስፋት አለባችሁ። ችግሩን ማለፍ የምትችሉበትን ችግሩን ማሸነፍ የምትችሉበትን አይነት አቅም ራሳችሁን መገንባት አለባችሁ። ያላችሁበት ችግር ምንድነው? ችግር ውስጥ ካላችሁ ችግሩን መጀመሪያ መለየት አለባችሁ። ችግሩን ከለያችሁ በኋላ መፍትሔ የሚለውን ሀሳብ ማምጣት አለባችሁ። መፍትሔ በሚለው ሀሳብ ጸሎት ታደርጉና ማድረግ ያለባችሁን አስፍታችሁ በዛ ነገር ላይ ማድረግና መወሰን አለባችሁ። አንድ ነገር ልንገራችሁ፣ ዓለም ምንድን ነው ለእናንተ ተብላችሁ ብትጠየቁ ለሁሉም ሰው ዓለም ተመሳሳይ አይደለም። ዓለም የሚባለው ነገር የሚገኘው አስተሳሰባችን ውስጥ ነው። የእናንተ አስተሳሰብ በተመሳሳይ ከተማ በተመሳሳይ ሰፈር ውስጥ በተመሳሳይ ሀገር ውስጥ ተቀምጣችሁ ለአንዳንዱ ለቅሶ፣ ለአንዳንዱ ደስታ ነው። ለአንዳንዱ ሀዘን ነው፣ ለአንዳንዱ ደግሞ ደስታ ነው። ለአንዳንዱ ማጣት፣ ለአንዳንዱ ደግሞ ስኬት ነው። ያ የሚሆነው እያንዳንዳችን በተገኘንበት ጫማና ልኬት ውስጥ አለማችን ሌላ ነው ማለት ነው። አንድ ሀገር ላይ ስለተገኘ ሁሉም ሰው አንድ አይደለም። ግማሹ እያለቀሰ ነው በዚች እያወረባለበት ሰዓት ግማሹ ተስፋ ቆርጦ ራሱን ሊያጠፋ ገመርገስቶ መርዝ ገስቶን ያለው ግማሹ ደግሞ በዚሁ ቅጽበት ደስታው የሚፈጸምበት ሰዓትና ቀኑ ነው። ግማሹ እየተደሰተ ነው። ግማሹ ፈጣሪን እያመሰገነ ነው። ግማሹ ፈጣሪ ላይ እያማረረ ነው። ትልቁ መፍትሄው ምንድን ነው? ከችግር ያመለጠ ከችግር የጸዳ አንድም ሰው የለም። እናንተ ብቻ አይደላችሁም ችግር ውስጥ ያላችሁ። ችግር ሲሰጥ እስከነ መክፈቻው ነው የሚሰጠው። መፍትሄ የሌለ መውጫ የሌለ ታጥሮ፣ የተሰጠ በጋን ተቆልፎ የሚሰጥ ችግር የለም። ችግር ውስጥ ካላችሁ እናንተ ከችግር ውስጥ የምትወጡበትን መፍትሄ ፈጣሪ እናንተ ውስጥ አስቀምጧል። ስለዚህ ምንም ሳትዋከቡ ራሳችሁን ሳትጠሉ ራሳችሁን ወደ ማጥፋት ሌላ እርምጃ ራሳችሁ ላይ ሳትወስዱ አስቀድማችሁ ማድረግ ያለባችሁ ችግራችሁን መለየት፣ ያላችሁበትን ችግር መጻፍ ለይታችሁ ማውጣት፣ ከዛ መፍትሄ የምትሉትን ሀሳብ ማስቀመጥ። ካስቀመጣችሁ በኋላ የትኛውም ሃይማኖት ውስጥ ሁኑ ወደምታምኑበት ፈጣሪ ጸልዩ። ፈጣሪ የችግረኛውን ጩኸት የችግረኛውን ለቅሶ ዋይታ ይሰማልና ና የእናንተን መከራ ችግር የምትሉት ነገር አስቀምጣችሁ ለይታችሁ መፍትሄ ታስቀምጡና እዛ መፍትሄ ላይ ፈጣሪ ጉልበት እንዲሆን ጸሎት ታደርጋላችሁ። ከዛ እርምጃ ትወስዳላችሁ። ይህን ካደረጋችሁ በእርግጠኝነት ከችግር የማትወጡበት ጊዜ የለም። ይህን ቤት ሰብስክራይብ አድርጉ፣ ለብዙ ሰዎች እንዲደርስ የእናንተን ድጋፍ እንድታደርጉ ጠይቃለሁ። እግዚአብሔር አምላክ ሀገራችንን ይባርክ ቸር